የምትለዋለች ትቀጥል ተዋህዶ አገኘሽ ጥቅሱን፣ ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት እቱ ጋ ዮሐንስ 1313 ላይ አምልኩኝ ተገዙኝ ይላል። የኢየሱስን አምላክነት እየነገርኩ ነው። ያኔ አምላክ ሆነ ማለት ተገዙኝ እያለ ነው ማለት ነው። ስለዚህ ዮሐንስ 1313 ላይ ምን እንደሚል አውቀዋለሁ። ልንገርሽ ሳትከፍቺው ሳትታነቢው በፊት እኮ እንድታነበው ነው እኔ የነገርኩት ይጀማል። አውቀዋለሁ ችግር የለም ግን እዚያ ጋር የተጠየቅሽ ጥያቄ መልስ ይለናል። አምልኩኝ ወይንም ተገዙኝ አላለ ጌታና ሉቃስ አራት አስራ ሁለት ላይ እዚያ ጋር አምልኩኝ ተገዙኝ ይላል ኢየሱስ። የኢየሱስን አምላክነት እኮ እንድታነብልኝ እያነገርኩ ነው የተጠየቅሽው ወደ እሱን እመጣለን። አንዴ ግን አምልኩኝ ተገዝጅ ብለዋል ለሚለው ጥያቄ መልስ አለ ስላልሽ ነው። ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዝጅ ብለዋል ወይ? አዎ ብለዋል እንዴ? ጋ ነው እንደሳለ ነገርኩ እኮ ጥቅሱን ለምን አታነብልኝ? ችግር የለም። ለአንበብልሽ አታድክሚ። ከሌላ በአታደክኝ መልካም ነው። ልክ እንደ ቀደሙ ማለት ነው። አሁን ላደግመህ አይደለም ማለት ነው እያልኩሽ ነው። እሽ ካለሽ ችግር የለም። ሉቃስ ስንትን ያልሹ ለምሉልሽ ሉቃስ አራት አራት አራት አስራ ሁለት ላይ አስራ ሁለት እሺ። እየሱም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። አራት አስራ ሁለት አራት አስራ ሁለት ላይ እኮ ኢየሱስም መልሶ ጌታን አምላክህን አትፈታተነው ብሎታል አለው፣ ተብሏል አለው። ዮሐንስ ስምንት ሀምሳ ስምንት ላይ ጥቅስ ላይ ጎብዝ። ለዛ ነው ዮሐንስ 8 ስንት ስምንት ስምንት ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለኋላቸው። ስለዚህ ሊወግሩት ድንጋይን አነሱ። ኢየሱስ ግን ተሰወራቸው ከመቅደስ ወጥቶ በመካከላቸው አልፎ ሄደ። የሰጡች ሁሉ ውሸታቸው ነው። የለም አምልኩኝ፣ ተገዙኝ አላለም። እነዚህ ላይ አምላክነት እኩ እየነገረ ነው እ አምሳ ዘጠኝ አምሳ ዘጠኝ ስለዚህ ሊወግሩት ድንጋይን አነሱ ይላል ኢየሱስ ግን ተሰወራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ልክ ነቢይ ሙሐመድ ስለ ላ ሰለም ጠላቶቻቸው ሊገሏቸው ሲሉ በፊት ለፊታቸው አልፈዋቸው እንደሄዱት ማለት ነው። ይህን ኢየሱስ ይህን ተአምር ያደርግ ነበር። ነቢያችን ደገሙት። መታ አምላክ ናቸው። የመካ ከሃዲያኖችና ሹማምንቶች ነቢይ ሙሐመድ ስለ ላ ሰለምን ስደት ሊያደርጉ ባሉ ጊዜ ወደ መዲና ጠዋት ይሳደዳል ሙሐመድ በማለዳ ሂዳችሁ ግደሉት ብለው አዘዙ። የመካ ወጣቶች እንዳለ ተሰባስቦ ሰይፋቸውን ይዞ በራቸው ላይ ቆሙ በማለዳ አላህም ለነቢዩ መሐመድ ስለ ላ ሰለም ዝም ብለህ ከፍተህ ቡጣ እያዩ እንዳላዩ ያደርጋቸዋለሁ ያላቸው ከዚያ በኋላ ነቢ በራቸውን ከፍተህ ወጡ አይናቸውን ሰወሯቸው እንዳያዩ አደረጓቸው በፊት ለፊታቸው ሰንጥቀዋቸው ሄዱ በቁርአን ላይ ሲናገር ወጃዓልና ሚን በይን አይዲህም ሰደን ወሚን ከልፊህም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን የፊት ለፊታቸውም ከኋላቸውም ጋረድኳቸው። አላማካችን አላህ በአቅሸይናሁም ሸፈንኳቸው። ፈሁም ላይ ብስሩን እነርሱ አይናቸው ተገልጧል። ግን አያ ይሆን መሐመድ እለፍ አላቸው። ወዲያው ነቢያችን ስለ ላ ወሰለም ሊገድሏቸው ያላቸውን ሰዎች በፊት ለፊታቸው ሰንጥቀው አለፏቸው። ከዚያ ልክ አይናቸው እንደገና ማየት ሲጀምር ሲባንኑ ጊዜ ቤት ሲገቡ አጧቸው። እንደገና ተከትለው አሳደዷቸው። አሁንም ይህን ተአምር ኢየሱስ ክርስቶስ ያደርገው ነበር። ነቢያችን ስ ላ ስለም ደገሙት መጥተው ቃል በቃል ማስረጃ አለ። ስለዚህ ሊወግሩት ድንጋይ አነሱ ይላል። ተመልከቷ፣ ይሁዳውያኖች ኢየሱስ ግን ተሰወራቸው አለ። ከዚ ከፊት ለፊታቸው ተደብቆ ይሻሻል እንትን ይላቸው ነበር። በቃ ተሰውሮባቸው ይሄዳል። ኢየሱስ ግን ተሰወራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ። በመካከላቸው አይናቸው ታውሮ፣ ተመልከቱ፣ ይህን ታምር ተሰጥቶ ነበር እኮ የአምላክ እንድታምር እየሰራ ነው። ይህ ነው፣ ይህን አምላክ ነው በልፎ በኩል የሚያደርግላቸው አምላክ እንደሚያደርግለት ለኢየሱስ ክርስቶስ ላሳይሽ። ማስረጃ የሐዋርያ ስራ ምዕራፍ ሁለት ቁጥር 22 መጽሐፍ ቅዱስ ይዘሻል ወይ? ስላም ትወልሽ። የሐዋርያ ስራ ምዕራፍ ሁለት ቁጥር 22 ላይ ሁሉን ተአምራቶች የሰራለት እግዚአብሔር ነው ለኢየሱስ ክርስቶስ ምን ይላል መሰላችሁ? የእስራኤል ሰዎች ሆይ ይላል። የእስራኤል ሰዎች ሆይ፣ ጴጥሮስ ነው የሚናገረው፣ እንግዲህ የክርስቶስ ትልቅ ተማሪ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዘሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። አየሽ፣ ማን በማን በኩል? እግዚአብሔር በኢየሱስ ክርስቶስ በኩል ባደረጋቸው ተአምራቶች አለ። ድርጊቶቹ የማን ናቸው? የአምላክ ናቸው። በማን በኩል? በኢየሱስ ክርስቶስ በኩል። ይህ ሁሉ ድንቅና ተአምር ሲያደርግለት የነበረው አምላኩ እንጂ እርሱ አይደለም። ቀጥሎ ምን ብሎ ዘጋው? ለእናንተ ለእስራኤላውያኖች የተገለጠ ሰው ነው፣ ኢየሱስ አለ። ፍጹም ሰው ነው ፍጹም አምላክ ነው አላቸው? ሰው ነው አላቸው። እንዴት ነው ሰው እንድታመልኩት እኮ ሰው የሆነ አምላክ ነው አይደለም? እንደሱ ሰው ነው ነው የሚለው እንጂ ሰው የሆነ አምላክ ነው። በኢየሱስ ውስጥ ማን ነበረ? በኢየሱስ ውስጥ ማን ነበረ? እግዚአብሔር ነበረ፣ አብ ነበረ ማለት ነው በወልድ ውስጥ። ያኔ ሰው የሆነ አምላክ ነው ይሆናል። ሰው የሆነ አምላክ ነው የሚል ሳይሆን ያለው ሰው ነው ነው ያ ቃል በቃ ለያ መጣ። ይጻፈው እኮ ሰው ነው፣ ግን ሰው የሆነ አምላክ ነው አይልም። በለሱ ይላ በወልድ ውስጥ አብ ነበረ፣ በአብ ውስጥም ወልድ ነበረ፣ በሐዋርያቶች ውስጥም አብ ነበረ ወልድም ነበረ። አላሳይሽ ስለዚህ አምላክ አላት እንችላለን። አባት አባቱ ያለ ኢየሱስ አዳም አምላክ አይደለም አባቱ እኮ በቃ። ስለዚህ ነገር ግን በውስጣቸው ከአብና ወልድ አለ ገብተሻላረ፣ እኔ በአንተ እንዳለሁኝ አንተ በእኔ እንዳለህ እኔ በእነርሱ ውስጥ እንዳለሁ እያለ ይናገራል። ኢየሱስ ክርስቶስ አምላክ ነው ከተባለ በሐዋርያቶች ውስጥ አለሁኝ ካለ አምላክ ሊሆኑ ነው። ለምን ከተባለ ኢየሱስ ውስጥ አባለ ካልን አምላክ ነው የሚለውን ከያዝን ከመለኮት አንዱ መለኮት አካል ኢየሱስ ክርስቶስ እኔ በእነርሱ ውስጥ አለሁ ሲል ጊዜ አምላክ ልናደርጋቸው ነው። አስራ ሁለቱ ሲደመሩ ከሶስቱ ስላሴዎች ጋር አስራ አምስት ስላሴ ይጀባል። ያስገድምለ በእኔ ውስጥ አለ ሲል ጊዜ ተዋህዶ ምን ለማለት ፈልጎ ነው? አብ በእኔ የሚሰራው ስራ እያለ ይናገራል ኢየሱስ። ገብቶሻል አይደለ? ያ ማለት ድንቅ ተአምራቶቹ ከአብ ናቸው። እኔ የምናገረውን እኔ አይደለም የምናገር፣ አብ የሰጠኝን ቃል እነግራቸዋለሁ እያለ ይናገራል ክርስቶስ። ትምህርቶቹና ተአምራቶቹ ከአብ ስለሆኑ ያ ነው በእኔ ውስጥ የአብ አለ እያለ ሲናገር ጊዜ የአብን ስራዎች ለማለት ፈልጎ ነው እንጂ አብ እኔ ውስጥ አለ እያለ አይደለም። እሺ ሚሚ ከላይ ሰላም ሚሚ ሰላም ያነብበ ሙስሊም ክርስቲያን ይሆናል ኮሜንት ላይ ናምብ ብለን ልኬልሀለሁ እሺ እንደማትቀር ተስፋ አድርጋለሁ ይሄ ናምብ አሁን የምሰጠን ጥቅስ ከክርስትና ካልወጣ እኔ ሁሴን አይደለም። አይምሮ ካለ ማለት ነው። ናግባ ና እንጂ ጽፌ ጽፌ ተው እንጂ እኮ ና የምጽፈውን ኮሜንት ላይ ግባና ምናስነብብህ አንድ ጥቅስ እ አንድ ጥቅስ ወሱ ብር አበድረኝ ይላል። ስንት እሺ። ጥያቄ ያለው መጠየቅ ይችላል።

ቁርአን ብቻ ይበቃናል ብለው ሐዲስን የሚቃወሙ ሐዲስ የማይቀበሉ እንዲሁም ደግሞ የሐዲስ ሙሐዲሶችን፣ ኢማሞችን ጭምር እንትን እያሉ ይሳደባሉና ጣዖት ምናምን እያሉ ስለሚሳደቡ እንዴት ነው በዚህ ጉዳይ ቁርአን ብቻ ይበቃል ለሙስሊሞች ሐዲስን ማጣጣል እና መቻል አለብን ከእምነት አንጻርስ እንዴት ነ ቃል الامام المحدث الالباني رحمه الله تعالى الذي يدعي بانه